የሆነ ሀቢባ ጋር ብንሄድን ወንዶትን ጎትታ ታመጣልን

ያኔ ፈተና አልፈሽ ብዙ ነገር ውጣ ወረዱን አልፈሽ ምናምን ምናምን ምናምን መጨረሻ ላይ አንድ ላይ ስትሆኚ ደስ ይላል። ግን እንደ ሰውንሽ ደግሞ ታሽትሽ ታሽትሽ መጨረሻ አንድ ላይ ሳትሆኚ ስትቀሪ ህመሙ ከባድ ነው። ደግሞ ልንገርሽ፣ እዚህ በዚህ ሁኔታ ላይ ማለት ነው። በዛም በሶስት ሰዓት አንድ ጓደኛ አለኝ ብለሽ ስታወሪኝ እኔ እስከ ከተቱ ከሱ የተሻለ ሰው እኮ ነው የሚገባሽ፣ አንቺ ሱ ምን አለውና አንቺ እኮ ቁጫ ርጎ አንድ ላቆም ያኖሪ ሰው ነው የሚገባሽ ይሉሻል። በኋላ ግን ደግሞ በዛ እንደዚህ ያሉ ሻፎች ደግሞ እናንተ ተለየታችሁ በቃ ኦልሬዲ ሬዲ መሆኑ ካወቁ በኋላ መጡ። እንዴ ምስኪን ልጅ ነበር፣ በዛን ጊዜ መስተካከል የትችል ነበር ያበሽቁሻል እንጂ እንዳለ ጊዜ እኮ ጓደኛ ነው ብላችሁ የምትናገሩ ሰው የለም። ጓደኛ ነው ብላችሁ የምትናገሩ እናንተ መርዝ ውስጥ ነው የሚከታችሁ። ግን ፍቅረኛ ስትይዙ ማለት ነው የሴት ጓደኛችሁ ምንም አታማክሯት። ዛሬ ከእሱ ጋር ቀጠሮ አለኝ

በእኔ ይሄ ነገር ደርሰብኛ። አሁን ራሱ እኔ ለማክኛለች እንደው ካልጠፋ ሰው ውስጥ እኔ አሁን ግን ያላገባች ጓደኛ ካለች በተለይ የምሬን ነው አታማክሩ፣ የተሰጣችን ስጦታን አትንገሩ ምናምን። የምር ጥሩ አይደለም፣ እውነት ነው።

አስቴር አስቴር የሴት ጓደኛ ማመን ጊዜ ነው። አሁን ማለት ነው፣ አውሩ። ለምን እሷ ሴት አደለም። ማውራት የሚችል ሰውና እንትን የሚል ሰው አንድ አደለም። ምን የሆነ ቁስል አለበት የሚታቂ። ነገር ግን ወንድና ሴት አንድ ነው እንዴ? ወንዱ ጋ ይሰማዋል እንዴ? ወንድ ደግሞ በጣም የማላውቀው ነገር ቢኖር ይሄ ነው። እግዚአብሔር እኛ